በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አሥራ አራት በዝች ቀን የሀገረ ጠራኪያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ ይህ ቅዱስ ሶርያ ከምትባል አገር ነው ወላጆቹም ክርስቲያን ናቸው እርሱም በገርሌ የተጠመደ ተጋዳይ ነው። አሪዎሳውያንንም የሚቃወማቸው ካህዲያን የሚላቸው አውግዞም የሚያሳድዳቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍባትም ጎዳና ጠብቀው ይዙታል። አብዝተውም ገርፈው እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ ያደረጉበት ከዚህም በኋላ ከእርሳቸው ሸሽቶ ወደ ሩቅ አገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችንም እየተመገበ በዚያ በዋሻ ውስጥ ብዙ ዓመታትን ኖረ። ኤጲስቆጶስም ይሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎውና የትሩፋቱ ዜና በተሰማ ጊዜ ከዚያ ወስደው ጠራኪያ በሚባል አገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያ ሥርዓትም በሹመት በጎ አካሄድን ተጓዘ። በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርን በእጆቹ ታላላቅ ታምራትን አደረገ። በጎዳናም አልፎ ሲሄድ የሞተ ሰው አየ። ሌላም አመፀኛ ልቡ የደነደነ በሐሰት ከእሱ ላይ አራት መቶ የወርቅ ዲናር አለኝ፣ ያንን ካልሰጡኝ አላስቀብርም ብሎ ዘመዶቹን ሲከለክል ነበር። ይህም ቅዱስ የሞተውን ይቅበሩት ተዋቸው ብሎ ብዙ ለመነው፣ እርሱ ግን አልሰማውም። በዚያንም ጊዜ ይህ ቅዱስ ወደ እግዚአብሔር እየጸለ ማለደ። ያን ጊዜ የሞተው ሰው ተነስቶ ምንም ዕዳ እንደሌለበት ተናገረ። ከዚህም በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንዲህ አለው፣ ለምን በሐሰት ተናገር? የተሰወረውን የሚያውቅ እግዚአብሔርን አትፈራውምን? በዚያንም ጊዜ የአመፀኛ ሞተ፣ ከሞት የተነሳው ግን በሰላም ወደ ቤቱ ገባ። ከዚህም በኋላ ይህ ቅዱስ መርትያኖስ ብዙ ዘመናትን ኖረ። መልካም አገልግሎቱንም ፈጽሞ ለእግዚአብሔርም ደስ አሰኝቶ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለመትሪያኖስ ምሏ ጸጋ ወሃብት ከመይስብክ ሃይማኖተ በመጣሪያ እንተ ተውህበቶ ሲመት ማርዮሳውያን ህዝብ ሶረ ከቦ ስደት ሃበ ሆረ ወፈለሰ ውስተ ምድር ቅጅ በኃይለ ጸሎቱ ተንሳ ምውት። በዚችም ቀን ለፋርስ ንጉሥ ተአምራት ያደረገና ክብሪ እግባውና በጌታችን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ያሳምነው የአባ ዳንኤል የእረፍቱ መታሰቢያ ነው። የእምነቱም ምክንያት እንዲህ ነው። ይህ ንጉሥ ጽኑ የሆነ የሆድ በሽታ ታሞ ነበር። ባለመድኃኒቶችም ሊያድኑት አልቻሉም። ንጉሱም ከማዕዱ ንጉሱም ከማዕዱ የሚመግበው አብሮት የሚኖር ስራይኛ ሰው ነበረው። ንጉሱም እንዲህ አለው፣ ያንተ ከእኔ ጋር መኖር ጥቁም ምንድን ነው? ከዚህ በሽታ ካልፈወስከኝ እገር ልሃለሁ። ስራይኛውም ንጉሱን በተንኮል እንዲህ ብሎ ተናገረው፣ ንጉሶ የምነግርህን ካደረግህ ከደዌ ትድናለህ። አሁንም ለአባትና እናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራ ትያዘው፣ አባቱም ይረደው፣ በእርሱም ደም ትድናለህ። መሰሪው ይህን ማለቱ ግን እንዲህ ያለ ስራ መስራትን ንጉሥ ይፈራል ወይም ልጁን የሚሰጥ አይገኝም ብሎ አስቦ ነበር። ንጉሱም በሚገዛው አገር ውስጥ ፈልገው በአንድ ሺህ የወርቅ ዲናር ህፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም አገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህን ነገር ሲሰሙ ልጃቸውን ወደ ንጉሥ ወሰዱ። ልጁም በማልቀስ እኔ በፈጠረኝ እግዚአብሔር ላይ ተማምኛለሁና እርሱም ያድነኛል ይል ነበር። እናቱም አጥብቃ አሰረችው፣ አባቱም ሊያርደው በንጉሡ ፊት ሾተሉን መዘዘ። በዚያንም ጊዜ ሕፃኑ ዐይኖቹን ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቡ ሲጸልይ ከንፈሮቹን አንቀሳቀሰ። እግዚአብሔርም በንጉሡ ልብ ርኅር ዐይን አሳደረ። ፈታችሁ፣ ልቀቁትም ብሎ አዘዘ። ወደ እርሱም አቅርቦ ዐይኖችህን ወደ ሰማይ ባቀና ጊዜ ምን አልካ አለው። ጌታዬ ሆይ ልጅን የሚገፋው ቢኖር አባትና እናቱ ያድኑታል። ከዚያም የጸና ሥራ ቢኖር ንጉሥ ዳኛ ያድነዋል። እኔ ግን ከሁላችሁም እርዳታ ባጣሁ ጊዜ ወደ እግዚአብሔር ለመንኳለው። ንጉሱም ሰምቶ ራራለት፣ አንድ ሺ የወርቅ ዲናርንም ሰጠው። ስለዚህም እግዚአብሔር ይቅር ሊለ ወዶ መነኮሰ ስለዚህም እግዚአብሔር ይቅር ሊለው ወዶ መነኮስ ዳንኤልን ላከለት እርሱም ወደ ንጉሡ በደረሰ ጊዜ በፊቱ ታምራትን አድርጎ ክብሬ ግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አሳመነው። ከበሽታውም ፈወሰው። ከቤተሰቦቹ ሁሉ ጋርም አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በረከቱ ትድረሰን ለዘላለሙ አሜን። ሰላም እብል ለዳንኤል መነኮሰ እንተ ወሃቦ ፈወሰ ለንጉሰ ፋስ ድረም መጥዋሄት ቤዘቦ በተራርሆ መንፈሰ እምነሙ ነዳየት ወምብሁ ጽኑሰ ለዘተሰይጦ በወቅ ለሕፃን ንዑሰ በዝችም ቀን የሱራ ሲጦስ የእንድራ የእንድሪዮስ የመብሪኖስ የራጤና የኢስጥና ደግሞም የጋርሴስ የበጥላን የደብረ ቢዘኑም የሃይማኖት መምህር የአባ ዮሐንስ መታሰቢያቸው ነው። በደብረ ቀልሞን የተሰራችን ቤተ ክርስቲያን የከበረችበት ዕለት ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሚን። ሰላም ለዮሐንስ ገሳጼ ህዝብ አብዳን በከሊያ ዝናም ወጠል መጠነ ሰለስቱ አዝማን እንበይነዝንቱ ሀይልከ ሀይለ አጥናን ትትሜሰል በኤልያስ ወበዮሐንስ ካህን ወበቴስባን ትትሜሰል ቢዘን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 15 ብዝች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። ብዝችም ቀን ለአባቶች ሊቃነጳጳሳት ስልሳ አንደኛ የሆነ የእስክንድሪ ሀገር ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ብዝችም ቀን የስብከተ ጌና ጾም መጀመሪያ ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ላፈ መለተ ጸምዱከ ዘልፈ ለላ አነበብ ተወከብ ዘርዴቴ መጻፈ